ሪያል ማድሪድ ባለፈው ሳምንት በቻምፒየንስ ሊግ በአርስናል ተሸንፎ ከውድድሩ ውጭ ከሆነ በኋላ የቡድኑን ችግር በተመለከተ ብዙ ውይይት ይደረጋል። እንደምታውቁት አሁን የበቀደሙ ጨዋታ በተለይ አንድ ያስነሳው ትልቅ ጉዳይ ቡድኑ ንጹህ ፓሰር የለውም የሚለው ነው። ባለፈው ክረምት ቶኒ ክሩስ ጫማ ከሰቀለ በኋላ ሪያል ማድሪድ የክሩስን ተተኪ ሳያመጣ ኪሊያን ምባፔን ጨመረና ቡድኑ ሚዛኑን ሳተ። የእምባፔ መምጣት ሳይሆን ችግሩ፣ እምባፔ ማንም ቡድን ላይ ቢጨመር ጥሩ አዲሽን ችግር አይደለም። የእምባፔ መምጣት ግን ሌላው ቦታ በሚገባ አልተሸፈነም፣ ወይም ቶኒ ክሩስን ቡድኑ አልተካውም። ፌዴሪኮ ቫልቬርዴ የቶኒ ክሩስን ስምንት ቁጥር መለያ መልበስ ጀምሯል። በዚህ የውድድር ዘመንም በሪያል ማድሪድ ተጫዋችነት በግሉ በጣም ጥሩ የውድድር ዘመን ነው እያሳለፈ ያለው። በቀደም ቢልባኦ ላይ እንዲህ አይነት አስደናቂ ጎል ማስቆጠሩ ብቻ ሳይሆን ግን የውድድር ዘመኑን በሙሉ በተለያዩ ሚናዎች እየተጫወተ ግሩም የውድድር ዘመን ነው እያሳለፈ ያለ። አሰልጣኙ በጠየቁት ስፍራ ሁሉ ያለምንም ማጉረምረም መቶ ፐርሰንትና ሲደመር እየሰጠ የሚጫወት ተጫዋች ነው። ከአርሰናል ጋር ባለፈው በቤርናቤው በነበረውም ጨዋታ ከየትኛውም የሪያል ማድሪድ ተጫዋች በላይ ብዙ ኳስ የነካው ከየትኛውም የሪያል ማድሪድ ተጫዋች በላይ ብዙ ፓስ የሞከረው ከየትኛውም የሪያል ማድሪድ ተጫዋች በላይ ወደ ላይኛው የሜዳ ክፍል ፓሶች ፓስ ያደረገው ተጫዋች እሱ ነው። ነገር ግን ይሄ ተጫዋች በብዙ ጥንካሬዎቹ የሚደነቅም ቢሆን ቶኒ ክሩስን ግን አይደለም። ሪያል ማድሪድ የባለፈው የአርሰናል ጨዋታ ላይ በተለይ ልክ እንደዚህ በሚድ ብሎክ በፎር ፎር ቱ ሼፕ በቱ ባንክ ሶፎር፣ በአራት ተከላካዮች፣ በአራት ለተከላካዮቹ ቀርበው በሚጫወቱ አማካዮች መሀል ኳስ ሰንጥቆ ማሳለፍ የሚችል ተጫዋች አልነበረውም። ፓሰር ማለት እንዲህ አይነት ተጫዋች ነው። ሪያል ማድሪድ እንዲህ አይነት ተጫዋች አልነበረውም። ቶኒ ክሩስ ለምሳሌ፣ አምና ከባየር ሚኒክ ጋር የመልሱ ጨዋታ በሳንቲያጎ ቤርናቤው ሲደረግ፣ ያም ጨዋታ ከእጃቸው ሊያመልጥ ነበር። እዛው ጨዋታ ውስጥ ሬሞንታዳ አስፈልጓቸው ነበር፣ ሆሴሉ አስፈልጓቸው ነበር። ባለቀ ሰዓት ጎል ማስቆጠር ነበረበት። ግን በዚያ ጨዋታ ቶኒ ክሩስ ሀያ ሁለት ፕሮግረሲቭ ፓሶችን ያደረገው፣ የቶማስ ቱሄል ቡድን በጣም የተዋጣለት የተደራጀ ስፔሶችን በሚገባ የሚሸፍን ኦርጋናይዜሽን ነበረው። እንዲህ ሲሆን ግን ቢትዊን ደላይን በመስመሮች መሃል ፓስ ማድረግ የሚችል የቡድኑን ቴምፖ ሲያሻ የሚያፈጥን ግን ጨዋታ ማኔጅ ማድረግ በሚያስፈልገው ጊዜ ወይም ምንድን ነው እንግሊዞቹ ጌም ስቴት ይሉታል። ማድሪድ እየመራ ከሆነ ጨዋታውን ማቻኮል አይጠበቅበትም። ማድሪድ እየተመራ ከሆነ ጨዋታው መፍጠን አለበት። ስለዚህ ይህንን የሚወስን ተጫዋች ቴምፖሴተር የሚባል ተጫዋች ነበራቸው። አሁን እዚያ ጨዋታ ላይ ቶኒ ክሩስ ይህንን ኃላፊነት በሁለቱም ጨዋታዎች በተለይ ደሞት ታስታውሱ እንደሆነ በአሊያን ዘሬና በተደረገው ጨዋታ ስፔስ መኖሩን ቶሎ አይቶ ቪኒሸስም ወደዛ ስፔስ እንዲሮጥ በጣቱ ጭምር ጠቁሞ ከዚያ ደግሞ ያንን አስደናቂ ፓስ ሰጠ። ኪሚንጃይን ሊቆጣጠረው ያልቻለ ፓስ ሰጠ እና ቪኒያንን ጎል አስቆጠረው። በሁለቱም የግማሽ ፍጻሜ ጨዋታዎች በጣም አስደናቂ እንዲህ አይነት ጥቅም ሰጥቶ ነበር። እንዲህ አይነቱን የጌም ኢንቴሊጀንስ ነው ሪያል ማድሪድ መተካት ያልቻሉ። አሁን ቡድን ውስጥ ያሉ ተጫዋቾችን ብታዩ ለምሳሌ ወጣቶቹን አራት አማካዮች እንውሰዳቸው። ቤሊንጋምንም በአማካይነት ልቁጠረው በሪያል ማድሪድ ተጫዋችነት አብዛኛውን ጊዜ የበለጠ የማጥቃት የአታከርነት ሚና ቢኖረውም ግን አማካይ ሆኖ ነው ከዶርትሙንድ የፈረመው። አራት ሁለት ሶስት አንድ ነበር የዶርትሙንድ ሲስተም። ጁድ ቤሊንገም፣ ኦሬሊዮን ሿሜኒ፣ ኤድዋርዶ ካማቪንጋ፣ ፌዴሪኮ ቫልቬርዴ ሁሉም አስደናቂ አማካዮች ናቸው። ሁሉም ከ60 ከ70 ከ80 ሚሊዮን ፓውንድ በላይ ለዝውውር የሚወጣባቸው ናቸው። ማንም ክለብ እነዚህ ማስፈረም ቢፈልግ አንዳንዶቹን ከመቶ ሚሊዮን ፓውንድ በላይ መክፈል አለበት። አራቱም ግሩም ተጫዋቾች ናቸው። የእንግሊዝ የፈረንሳይ ብሔራዊ ቡድን ተጫዋቾች ምናምን ናቸው እነዚህ። አትሌቲሲዝማቸው፣ ቅልጥፍናቸው፣ ኤነርጂያቸው ሁሉ አስደናቂ ነው። ነገር ግን የምናነሳው ስለ አንድ ስፔሲፊክ ኳሊቲ ነው፣ ስለ ሴረብራል ኳሊቲ፣ ስለ ፓሰርነት ወይም የጨዋታ ፍጥነት ስለመቆጣጠር። አሁን ሉካ ሞድሪች ሌላ አማራጭ ነው። ግን እኔ ሉካ ሞድሪችን ሁል ጊዜም እንደ ኮንትሮለር ነው ወይም ምንድነው እንደ ቴምፖሴተርነት አልቆጥረውም። ሁሌም ከቶኒ ክሩስ አጠገብ ነበር አይጫወት ነበረው ግን ደግሞ እሱም በእድሜ ገፍቷል። አሁን በቻምፒየንስ ሊግ በግማሽ ፍጻሜ ጨዋታ ዘጠና ደቂቃ ለመጨረስ የሚያስችል አትሌቲሲዝም የለውም። የመጨረሻ 20 ደቂቃ ላይ የመጨረሻ 30 ደቂቃ ላይ ተቀይሮ ገብቶ በልምዱም በክህሎቱም ልዩነት መፍጠር ይችላል። ግን አሁን ለእያንዳንዱ ትልቅ ጨዋታ በተለይ ደግሞ ዴክለን ራይስ፣ ቶማስ ፓርቴ፣ ማርቲን ኦደጋርድ አይነት በኤነርጂ የተሞሉ ሜሪኖ፣ ሞድሃ ላይ ይመለሳል እንደ አይነት የአማካይ ክፍል ይዞ ከጠበቃቸው አርሰናል ጋር የሚሆን አልነበረም። የመጀመሪያ የኤምሬትስ ጨዋታ ላይ በጣም ተቸግሮ ነበር። ስለዚህ አማራጭ አይደለም ዳኒ ሴባዮስ ደህና ተጫዋች ነው ግን ኤሊት ተጫዋች አይደለም። ዳኒ ሴባዮስን እንደዚህ አስፈላጊ ያደረገው ለአርሰናል ጨዋታ ይደርስ ሲሆን ምናምን የሚል አጀንዳ እንዲሆን ያደረገው ያ ከቶኒ ክሮስ ጋር በመጠኑ የሚቀራረብ የፓሲንግ ችሎታ ስላለው እሱም 28 ዓመት ሆኖ ደግሞ እንደምታውቁት ስለዚህ ሪያል ማድሪድ ያንን ቦታ አልሸፈነውም እና የበቀደመው አማራጫቸው የነበረው ክሮስ ማድረግ እና ካልሆነ ቶሎ ቶሎ ለቪኒ ኳስ ለመስጠት መሞከር ነበር። ቪኒሸስ ደግሞ የዩሪያን ቲምበርን የአንድ ለአንድ ፈተና ማለፍ አልቻለም። በቀኝ በኩል ሪያል ማድሪድ ኢፌክቲቭ አልሆነም። የቫስኬዝ ክሮሶች አደጋ እየፈጠሩ ነበር። ማድሪድ ያንን አይነት ተጫዋች ያጣው፣ ቶኒ ክሩስ ይህንን ያደርግ ነበር። ለምሳሌ ቶኒ ክሩስ ኳስ ያዘ ማለት እምባፔ ቪኒ ወደ ስፔስ ቢሮጡ ፓሱ ይመጣል። ምክንያቱም በጣም አስደናቂ ፕሬሲሽን ወይም በትክክል ለፈለገው ተጫዋች ኳስ ማድረስ የሚያስችል ክህሎት አለ። ስፔስ ቶሎ ማየት የሚያስችል ቪዥን አሉ፣ እይታ አሉ። አሁን እንዲህ አይነት ተጫዋች የላቸውም። እዚህ ቦታ ላይ ተጫዋች ሊያመጡ ይችላሉ። የማርቲን ዙቢሜንዲ ስም ይነሳል ከሪያል ሶሲዳድ በእርግጥ አርስናል ይፈልገዋል ባለፈው ክረምት ሊቨርፑል ይፈልገው ነበር ሊቨርፑል በድጋሚ ወደ ዝውውሩ ሊገባ ይችላል ይህን ተጫዋች ለማስፈረም አይታወቅም ከዛ አስቀድሞ ቻቪ ሄርናንዴዝ ወደ ባርሴሎና ሊወስዶ ይፈልግ ነበር ከቶኒ ክሩስ ጋር በባህሪ የሚቀራረብ አይነት ተጫዋች ነው እሱን የሚያመጡት ከሆነ ያው የበለጠ የቶኒ ክሩስ ተፈጥሯዊ ተተኪ ይሆናል እስከዚያ ግን ዝውውሩ ይጠናቀቅ አይጠናቀቅ ባናውቅም ግን አብዛኞቹ መረጃዎች የሚጠቁሙት ትሬንት አሌክዛንደር አርኖልድ የውድድር ዘመኑ ሲያበቃ ወደ ሳንቲያጎ ቤርናቤው መሄዱ አይቀርም። ምን ይሰጣቸዋል የሚለው በጣም አስፈላጊ ነው። በጣም ድንቅ ፓሰር ትሬንት አሌክዛንደር አርኖልድ እንደ ቶኒ ክሩስ አማካይ አይደለም። በእርግጥ የእርገን ክሎፕ ከመልቀቃቸው በፊት በነበሩት 18 ወራት በኢንቨርትድ ፉልባክነት ብዙ ጊዜ የአማካይ ስፍራ ላይ የገባ እንዲጫወት አድርገውት ነበር። ስለዚህ እዛ ቦታ ላይ መጫወት ይችላል። ያው በአውሮፓ ዋንጫ ላይ ለእንግሊዝ በዛሚና መጫወት ቢቸግረውም ግን በሴንትራል ቦታዎች ላይ መጫወት ይችላል። ሪያል ማድሪድ እዛ ቦታ ላይ ላይጠቀምበት ይችላል። ነገር ግን ከቶኒ ክሮስ በኋላ የጠፋውን ፓሰርነት ግን መጨመር ይችላል። አሁን በቀደም ማድሪድ ከሰባት ዓመት በኋላ ነው እንደዚህ በአንድ ጨዋታ ብዙ ክሮስ ያደረገው። ክሮሶች ላይ ጥገኛ የሆነ ከሳጥን ውጭ የሚደረጉ ሙከራዎች ላይ ጥገኛ የሆነው ፕሮግረሲቭ ፓሰር አልነበረው። እንደ ቪኒሸስና ምባፔ አይነት ተጫዋቾች ደግሞ ትሩ ቦል የሚባል ቶሎም ቶሎ የሚመጣ ኳስ፣ የተጋጣሚ ቡድን የመከላከል አዳደረጃጀት በስፍራው ከመገኘቱ አስቀድሞ የሚመጣ ቶሎ በሰከንዶች ውስጥ የሚደርስ ፓስ ይፈልጋሉ። ይሄንን በመጠኑ መቅረፍ ግን ይችላል። ያው ብዙ ጊዜ የመከላከል ድክመት አለበት ይባላል። ሊቨርፑል በአሰልጣኝ የርገን ክሎፕ ስር በተለይ ከኤሊት የባላጋራ ቡድን የግራ ክንፍ ተጫዋቾች ጋር ያለበትን የመከላከል ድክመት ስለሚያውቅ አሰልጣኝ የርገን ክሎ ወደ ቀኝ አድልቶ የሚጫወተው የቀኝ ተከላካይ ኢብራሂማ ኮናቴ፣ ጆኤል ማቲፕ፣ ጆ ጎሜዝ አይነቶቹ ተጫዋቾች የእሱም ቦታ እንዲሸፍኑ ወይ ከባላጋራ ቡድን የክንፍ ተጫዋች ጋር የሁለት ለአንድ የመከላከል ተጨማሪ ቁጥር እንዲኖራቸው ያደርጉ ነበር። ሪያል ማድሪድ ትሬንት አሌክዛንደር አርኖልድ የመከላከል ድክመት እንኳ ቢኖርበት፣ በፌዴቫል ቬርዴ አይነቱ ተጫዋች፣ የማያልቅ ኤነርጂ ባለው ተጫዋች ያንን ቦታ መሸፈን የሚያስችሉ ሌሎች ተጫዋቾች አሉት። ስለዚህ በክሪኤቲቪቲ በኩል ጨዋታ ስዊች በማድረግ ለምሳሌ ድንገት ከቀኝ ወደ ግራ በሊቨርፑል ለሮበርትሰን ወይ ለዲያዝ ለጋክፖ የሚሰጣቸው በፊት ለሳዲዮ ማኔ የሚሰጣቸው ኳሶች ነበር። ድንገት ጨዋታውን መገልበጥ ቶኒ ክሩስ ያንን ያደርጋል። ብዙ የአግድሞች ኳሶች ያቀብላል፣ እንደምታውቁት። ከዛ ድንገት ጨዋታው የውም ወይ ሪያል ማድሪድ ኦቨርሎድ በግራ በኩል ከነበረ ድንገት ወደ ቀኝ ሰፊ ስፔስ አለ እዛ ጋር ለሮድሪጎ ለዳኒ ካርባሃል ኳሱን እንደዚህ አግድሞሽ የ30 የ40 የ50 ሜትር ፓሶች ማቀበል እና ጨዋታውን ድንገት መገልበጥ የተጋጣሚ ቡድን ተደራሽቶ ያለ መከላከል ማዛነፍ የሚያስችሉ ድንቅ ኳሶች መስጠት ይችላል። ስለዚህ አጫጭር መስመር የሚሰነጥቁ ፓሶች ብቻ ሳይሆን ደግሞ እንደዚህ አይነት የአግድሞሽ ወይም ረጃጅም ፓሶችንም መስጠት የሚያስችል ችሎታ አለው። ማድሪድ እንዲህ አይነት ፓሰር ቡድን ውስጥ በትክክል ይጎለዋል። አንድ የሚጎለው ስፔሲፊክ ስኪል ሴት ይሄኛው። ትሬንት ለቡድኑ በተለይ በኳስ ቁጥጥር ጊዜ መጨመር ይችላል። ይህንን የላቀ የጎል ዕድል ፈጣሪ ነው። ለሊቨርፑል መተካት ያስቸግራል በእንደሱ አይነት ችሎታ። ምክንያቱም እኔ በሁሉም አንድ የቀኝ መስመር ተከላካይ ሊለካባቸው በሚገቡ ጥንካሬዎች ሁሉ አንደኛ ነው ማለት አልችልም፣ ግን አንዳንድ ስፔሲፊክ ኳሊቲዎች አሉት ከሌላ የቀኝ መስመር ተከላካይ ጋር ለንጽጽር እንኳ ለማቅረብ የሚቸግረኝ ማለት ዩኒክ ተጫዋች ነው የሚባለው ለዚህ ነው። ወይም ያንን ሚና ኢንተርፕሬት ያደረገበት መንገድ የተለየ ነው። ሌላ የቀኝ መስመር ተከላካይ እሱ የሚያደርገውን ለማድረግ ሲሞክር ማይቻለቅ ዩኒክ ነው። በጣም ኦቨርላፕ እያደረገ የማያቋርጥ ሩጫ ማድረግ የሚችል ከክንፍ ተጫዋች ጋር የሚያስደንቅ ውህደት ያለው ምናም ሌላ የቀኝ ክንፍ ተጫዋች ታገኛለች በአንድ ለአንድ መከላከል፣ ሌላ ቀጥሮ ክሮሰር ምን። ትሬንት ግን ጄሚ ካራገር እንደሚለው ኬቨን ደብሮይንን በቀኝ ተከላካይነት እንደመጠቀም ማለት ነው ይላል። የደብሮይን አይነት የፓሲንግ የክሮሲንግ የጎልድል የመፍጠር ችሎታ ስላለ አሁን ከ2021 22 የውድድር ዘመን ጀምሮ ብዙ አሲስቶች የሰጡ ተጫዋቾችን ስም ዝርዝር ብታዩ ሞሳላ፣ ኬቨን ደብሮይነ፣ ፍሎሪያን ቪትስ፣ ቪኒሸ ጁኒዮር፣ ብሩኖ ፌርናንዴሽ፣ ቶማስ ሚውለር፣ ቡካዮሳካ፣ ዩሊያን ብራንት፣ ኪሊያን ምባፔ እና ራፋኤል ሌያዮ ናቸው። ከነሱ ጋር ብዙ አሲስቶች የሰጠ ተጫዋች እነዚህ ሁሉ የጠቀስኳቸው ተጫዋቾች ግን ሁሉም 100 ፐርሰንት የማጥቃት ተጫዋቾች ናቸው። የቀኝ መስመር ተከላካይ ይሁን እንጂ ባለፉት ሶስት አራት ዓመታት በኤክስፔክትድ አሲስትስ በሚባል በፈጠራቸው የጎል ዕድሎች ጥራት ብሩኖ ፈርናንዴዝ እና ዮሹዋ ኪሚህ ብቻ የሚበልጡት ተጫዋች ነው። ደግሞ በአምስቱ የአውሮፓ ሊጎች ባለፉት ሶስት ዓመታት በሶስተኛው የሜዳ ክፍል ብዙ ፓሶች በማድረግ ኪሚህ ብቻ ነው የሚበልጠው። በአውሮፓ ካሉ የተዋጣላቸው ፕሮግሬሲቭ ፓሰሮች መካከል ወይም አስር ሜትር ወደፊት የሚሄዱ ፓሶችን በማቀበል ከምርጦቹ መካከል የሚጠቀስ ነው። ግን ክሮስ ማድረግስ ቢሆን ሪያል ማድሪድ በእርግጥ በዛ ጨዋታ ፍጻሜ ላይ ቲቦ ኮርቶ ግብ ጠባቂው እንደተናገረው ክሮስ የሚገጭ ተጫዋች ሳይኖረን ክሮስ እናደርግ ስንባክን ዋልን አለ። ሆሴሉ የለንም። ሆሴሉ ቢኖር እሺ። ግን ክሮስ ደግሞ ኤግዚኪዩት ማድረግስ ምርጥ ክሮሶች መስጠትስ ቢሆን በፕሪሚየር ሊግ እኮ ሰሞኑን አንድ የዴቪድ ቤከም ቃለ ምልልስ እያየው ማን ነው ከእኔ ቴክኒክ ጋር ይቀራረባል ብለህ የምታስበው ክሮሰር ወይም ክሮስ የሚያደርግ ተጫዋች ተብሎ ሲጠየቅ የመለሰው ትሬንት አሌክዛንደር አርኖልድ ብሎ ነው። በጣም ግሩም ፓሰር ነው። በፕሪሚየር ሊግ ከታዩ ማነው፣ ክሮሰር ነው። በፕሪሚየር ሊግ ከታዩ ምርጥ ክሮስ የሚያደርጉ ተጫዋቾች መካከል አንደኛው ነው። በጣም አስደናቂ የክሮሲንግ ችሎታም አለው። እንደው ክሮስ ማረግን እንደ መፍትሄ ቢቆጠር እንኳን ማድሪድ ካሉት አማራጮችም በጣም የተሻለ አማራጭ ይሆናል ማለት ነው። እንደው ክሮስ ማረግ የባለፈው ጨዋታ ላይ የድክመት ምልክት ነበር። በሌላ መንገድ የጎል ዕድል መፍጠር ባለመቻል ምክንያት ሪያል ማድሪድ ወደ እንደዚህ አይነት ዴስፕሬት ግን እንደው ክሮስ ማድረግም አንድ በጣም አስፈላጊ ችሎታ ስለሆነ በአውሮፓ ከምርጦቹ ክሮስ አድራጊዎች መካከል አንደኛው ነው። በማድሪድ ካሉ ተጫዋቾች ሁሉ የተሻለ የክሮሲንግ ችሎታ አሉ። ስለዚህ የመከላከል ድክመቶች አሉበት ልክ ነው፣ ግን ከስንት አንድ ጊዜ ነው ኤሊት የክንፍ ተጫዋቾችን የሚያገኘው። በሌላ መንገድ ደግሞ መሸፈን ይቻላል። እንዲያውም አስታውሳለሁ አሰልጣኝ እርገን ክሎፕ የሬድቡል ኃላፊነታቸውን በተረከቡ ጊዜ ይመስለኛል ጋዜጣዊ መግለጫ ሲሰጡ ስለዚህ ጉዳይ ተጠይቀው አሁንም ይህንን ደካማ ትንታኔ ታቀርባላችሁ ክሮስ መከላከል አይችልም እያላችሁ ብለው በነገር ሸንቆጥ አድርገው እንደነበር አስታውሳለሁ። ምክንያቱም እሳቸው ለትሬንት የአንድ ላንድ የመከላከል ድክመት ስትራክቸራል መፍትሄ ነበር ያዘጋጁት መዋቅራዊ መፍትሄ ነበር ያዘጋጁት እንጂ ልክ ነው፣ በአንድ ላንድ ከዶኩ ጋር ሲገናኝ ወይ ከሌላ የክንፍ ተጫዋች ጋር ሲገናኝ እነዚ ድክመቶች አሉበት። ያንን ድክመት ግን በወል በመከላከል መቅረፍ ይቻላል። ሪያል ማድሪድም ያን ለማድረግ የሚያስችሉ ተጫዋቾች አሉት፣ ግን ደግሞ ማድሪድ አሁን ያለው ቡድን ውስጥ የሌለ ከቶኒ ክሩስ በኋላ የታጣ የፓሲንግ ችሎታ አለው። ዝውውሩ ከተፈጸመ በዋናነት የሚጨምረው ይሄኛውን። አንዳንዶች ሪያል ማድሪድ ራሱ ይህንኑ ተጫዋች በሴንትራል ቦታዎች ላይ የማጫወትን አማራጭ ሊያዩ ይችላል። ካርቫሃል ከተመለሰና በጥሩ ብቃቱ ላይ ከተገኘ ትሬንት በእንግሊዝ ብሔራዊ ቡድን አልሰራም ምክንያቱም አማካይ ሆኖ ለመጫወት ጥሩ ፓሰርነት ብቻ አይበቃም። ግን ኤክስፐሪመንት ሊያደርገው ይችላል የሚሉ አሉ። ግን የቀኝ ተከላካይ መሆኑ ነው እንግዲህ ከአውሮፓ ኤሊት ፓሰሮች መካከል አንደኛው የሆነው ያንን እድል ሊሰጣቸው ይችላል። እንዴት ናቸው የተወደዳችሁ። የኮል ፓልመር ብቃት በድንገት መውረድ ብዙ ያነጋግራል። አሁን ተጫዋቹ አሁን ከሶስት ወር በላይ ጎል አላስቆጠረም። 1235 የፕሪምየር ሊግ ደቂቃዎችን ሜዳ ውስጥ አሳልፎ ጎል አላስቆጠረም፣ ረጅም ጊዜ ሆኖታል።